እናንተ እንድትስቁ እንድትጫወቱ ሞቅ ሞቅ ጌማችን እንዲል ጨዋታችን እንዲል እንጂ እኔ በስልክ ማንንም ማንንም እስኪ ቤታ እንደዚህ ትጀነጅነኛለ ብለው ይምጡ እስኪ ያሳዩ። መምጣት እኮ ነው መቼም አልካችሁ፣ መቼም እኔም በወንድ በኩል አታገኙ ድሮ ያሉት ኤክሶቼ ካልሆኑ በስተቀር እነሱ ራሱ ስርዓት ያላቸው ናቸው። አንድ ቀን መተውም አቧርዶኝ አያውቁም። ስራም አላጡ የለኝ ሙዴ እንቅልፍ እንዴት አወቅሽ እንዳልተኛው፣ አብረሽኝ ካልሆንሽ በስተቀር እኔ ያለው የትኛውን ክያዬ ነገር ይማረኝ። በሽተኛ ነው፣ እግዚአብሔርን በቃ ስም ለማጥፋት መሮጥ እንዲ። እግዚአብሔር እኮ ያልከው እንዲ እንዴ፣ መብርሃን ታያለች እኮ እኔ። እስኪ አንድ ባለትዳር ትምጣና ቤታ አውርታለች ይትበል። ሊበ እንደዚህ አይነት ለነገር ሁሉም ያውቃል። እኔ እንደዚህ እንደማላደር፣ እኔ እኮ አስቀያሚ ነኝ፣ ረሳችሁት? እንደ አስቀያሚ ነኝ ምናምን ድምጼ ወንድ ነው። ለማሻፈዳ አይሆንም እንዴ? ብቃት አለኝ። እንደዚህ ሞኝ ወንድ ልጅ እኔ ጋር ከመጣ ብቃት አለኝ። ስንት ቆጃ አንዶች እያሉ አልፎ አልፎ መጥቶ እኔን እንደዚህ የሚይዝባቸው ከሆነ በስመ አብ ጀግና ነኝ። አስባችሁታል አስባቸው ተቆንጆ ስዕል የተባሉት ልዕልት የተባሉት እኔ በፍቅር ነው ጊፍት የሚሰጠኝ እንዳለ በብዛት ቢቆጠር እመቤቴን ሴት ናቸው። እኔ እንደውም ማኪም ና ምስትር ማኪም ገስት ሌላ አስገባን ነበር፣ ግን ማን አባቷ እናናት ኤክስፕሌይን የሚደረግላት ማን አባቷ? ርካሽ ብዬሽ ትቻት እንጂ ላዋረዳን ነበረ፣ ክርስቶስን ላዋረዳን ነበር። ሸራፕ ገብቷቸዋል። እና እንዳለ እንዳለ ጊፍተሮቼ ሴት ናቸው። ለምን በብዛት ሴት ናቸው። ወንዶችም አለ የሚሰጡ፣ ግን በፍቅር እጫወታለሁ፣ እዝናናለሁ፣ አስቃችኋለሁ፣ ፈታ አደርጋችኋለሁ። የሰው ልጅ ግን ግዴታ ሙሙን ስለላከ አይደለም። ኤርሚ ጊፍተር አለው እቃውን እየላከ ነው እንዲ ወይ ሌሎች ወንዶች እቃቸውን እየላኩ ነው። አሁን አይደለም። ሄናውን ጊፍተራሁን ወንድ ነው። ለምን ስታዝናኑ ስትጫወቱ ሰው እንትን ይላል። ግዴታ እርቃነን ስጋችሁን ስለላካችሁ አይደለም። ያለባት አረ መድኃኒዓለም የእሷን ሲያሳይ እኔ ምንም አልልም፣ ግን እግዚአብሔር ያሳያት። ውይ ብዬስ ክፉ ሴት ናት ማርያምን፣ በጣም ክፉ ሴት ናት። እኔ ልጅ አላት፣ ሴት ልጅ አላት፣ ግን በዚህን ያህል ደረጃ የስንቱን ቤት ብስማምን ያችን እንትና ስትናገር፣ ጌታ ምስክሬ ነው፣ አንጀቴን በላችኝ። ምን ያህል ስሜቷ ተጎድቶ ሞጣት እስኪያቅተኝ ድረስ ብላ ማርያምን። የች አርቲስቷ ማለት ነው። በጣም ነው ያሳዘነች። ስሙ ስሟን አጥፍታ፣ ከዛ በእሷ የተነሳኩ ነው። እሷ በተናገረች የተነሳ ሰው ሁሉ ጡቷን ተቆርጠ፣ ጡትሽን አሁን ያማረብሽ መሰለሽ? ይህን ሰርጀሪ ብለሽ የተሰራሽው ምን አስመሰለሽ? ምን ዝሆን፣ ያልሰደቧት የለም ያንቺን። አርቲስት ግን እንደዛ ታማ ነው እምባይን የመጣው ማርያምን። እኔ ግን ጠንካር ራሴ ስለሆንኩኝ፣ ራሴን ስለማቅ ከድሮ ጀምሮ ተከታዮቼ ስለሚያውቁ የድሮ ድምጿ ስለወጣ እንጂ እንደዛ ባይሆን ኖሮ አስባችሁታል? የውሸት ሰው ስማችሁን ሲያጠፋ ምን ያህል እንደምታዝኑ። እኔ ግን ልብ የሚሰበር አይደለም። እኔ እንደዛ አላለሁም። ጠንካራ ልብ ነው ያለኝ። ራሴን አውቀዋለሁ። ግን ወይ እግዚአብሔርን አስቡት። ወንድም ድሮ እንደዛ ሳታደንቀኝ ቢሆን ድሮ ከዚህ በፊት ቪዲዮ ባይኖረኝ ምናምን እኮ በቃ አስባችሁታል። የውሸት ስም ሰጥታችሁ ቅስማችሁ ተለቅቶ ግን እኔ ድሮ ይድሮ ድሮ ቪዲዮዎች ይመስክረዋል። የሚጠላችሁ የሚቀና ሰው ዝም ብሎ ቅናት፣ ጥላቻ ሳይሆን ጥላቻ የለባቸውም፣ ቅናት። ቅናት ጥላቻ፣ እንደውም ማተ ይብሏል አንድ ጓደኛ ቅናት፣ ድብን ያለ ቅናት ስላለባቸው ለዛ ነው አለቀ። ብቸኛ ናት፣ ተስፋ አስቆርጧታል። ሰው ሙሉ አገርግር ብቻውን ይበላል። ኧረ የጤና ያድርግላት በኢየሱስ ስም እንደው ህሉን ስት ብላው በልታም እንኳን እንትን ብትል ስማ፣ ደስታ ግን የላትም አይደል ላይክ፣ ደስተኛ አይደለች። አረ ላይክ ውስጧ ግን አሁ እስኪ ያስቡት ደስታ አይደለም። የራሷ እኮ መስክራለች እንደማ- እኔ እግዚአብሔርን ሰው ባይሰለቸው ሰው ባይሰላች ምናምን ጥል ስድብ ባይሰላች አይሰላች ስልኬ ጊዜው ጋር አይሰላች ኖሮ እናቴ ትሞት አልፈታትም ነበር። ቀን ከሌሊት አስጨልላል ነበር የራሷ ድምፅ ያመጣ ያመጣችሁን ደግሞ እኔ እችልበታለሁ። ቁጥቀጣ እኔ ያቺ እንትና በሰሱ ታስገባለች። እኔ በጣም እችልበታለሁ። እንደዚህ የገፋ ይሄ ጭካኔ ሳይሆን እያሳሳኩኝ መቀለጃ ነው። ማረጋ ማርታ አታስቢኝ፣ እውነት ነው። እስኪ መጀመሪያ ስሟን በትክክል ጻፈው ውዴ። ፎሬቨሩን ታዲያ እዛ አትልላትም? እዚህ እኮ መተህ ማለት አይጠበቅብህም ውዴ። ቤቷን ሄደህ ሞቅ አድርገው። የሰው ቤት ተመቶ አይባልም እኮ ውዴ። የሰው ቤት ባለቤቷን እስኪ ሞቅ አድርገው። ኧረ ምኑት አታርጉትኝ። ራሱን ይታዘ ውዴ። ምን ምኑት መድረግ ያስፈልጋል? አስባችሁታል የኔ ልጆች፣ ሰው ቤት ሄደው ቤታ ፎሬቨር እያልክ ስትጽፍ ሼም እኮ ነው። የኔን ቤት የኔን ቤት መጥተው ማዳመቅ ሲገባቸው የሰው ቤት የሚያለቀለቁት የኔ ልጆች ምን ቦታቸው አላላቂዎች የሆነ ሰው ማታ አላያችሁም? ከኔ አቴንሽን ለማግኘት ጉጭ ቤት አስር ጊዜ ሲገባ ሲወጣ፣ እንደዛ ነው የምትንቋቸው። አያችሁ አይታችኋል አይደለ? እኔ እንደውም አላየሁም ነበር ኮመንት ስትጽፉ አይቼ ነው እንዴ ብዬ አየሁትኝ። ከዛ አስር ጊዜ ሲገባ ሲወጣ ሲገባ አቴንሽን ፍለጋ ማለት ነው። የኔን አቴንሽን ይፈልጉታል። አቤ ላላላችሁም ዲላይ ብሌታል ጸጉሬን ተቆርጪ ምናምን አለኝ? እንዴ ፖሚ ማታ እኮ አመለጠሽ በሳቅ ነው። እንትሞ ጉቺ ጋር ጉቺ አለች እንዴ? አቦኔ ጉቺ ጋር አልሄድም ባርኪን ትላለች። የእሷን መባረክ ድምጽ ነው የሰለችኝ። ባርኪን እንዳትል ነው ማማ ነው፣ አይኑ አሞሻል። ግን በቃ ነው አይቻልም። ጉቺ ጋር ትንሽ ወተን ተመልሰን እንምታ። እናንተ እኩል ካልተቀባችሁ ምናምን ማስካራ ካላደረጋችሁ አይላሽ ካላደረጋችሁ በሽተኛ ነው ፊታችሁ የሚመስለው፣ እናንተ ዩት እንቅልፍም ካለባችሁ በዛ ላይ። አይኔ ምንም ነገር አልተቀባውም። ነገ ተኳኩዬ እመጣለሁ። እግዚአብሔር ለዛ ያደርሰን እና ፏ ብዬ እመጣለሁ። ሽሩባ ሽሩባ ሹሩባ ዊግ ሹሩባ አልኩኝ። ቁጥርጥር እንትን እላለሁ። እሺ ውዶቼ የእህቴን ቁጥርጥር ሁሌ የምትሰራውን እሱን ቁጥርጥር አልሰራም። ጭንቅላቴ አይችልም። ስስሎ ነው ጸጉሬ በፐር እንደናንተ እንደናንተ በፐርም አይደለም። እሺ ጸጉሬንም አስተኛ ለካ ማሀይሞች አያውቁም ፐርም ምን እንደሆነ ላሳያችሁ። በፐር ለነገሩ አስተዳደጋችሁ ነው። አስተዳደጋችሁ፣ ሴትኛ ዳሪ ወይም ደግሞ ቱርክ ላይ ገላ እየሸጡ የሚተዳደሩ ሰዎች ፐርምና ስፐርም መለየት አይችሉም። አስተዳደጋችሁ ነው። አምሶሪ። አሁን ፐርም ስል አስተዳደጉ የጨዋ ቤተሰብ የሚያውቅ ቤተሰብ ጭንቅላታቸው የሚያነብ ቤተሰብ ፐርም ምን እንደሆነ ያውቃል። ንቅጥ ድንቅጥ ያለ ነው ከልጅነቱ። ፐርም ስል ደግሞ ስፐርም የሚሉ ደግሞ ሰዎች ሴትኛ ዳሪ የነበሩ ምናምን ሜዳ ላይ ያደጉ ናቸው። ተረዳችሁኝ? ለሌላ ጊዜያችሁ ፐርም ማለት ከእርዳዳ ጸጉር ያላቸው ሽቦ ጸጉር ያላቸው ሰዎች ጸጉራቸው ሉጫ እንዲሆን ጸጉራቸው እንዲሞጥ እንዲተኛ ፐርም ይቀባሉ፣ ሀገር ቤት ማለት ነው። እሺ ጸጉር ማስተኛ ነው መለጠፊያ ነው ሉጫ ማረጊያ ነው ከዛ የሆነ ፐርሙ ሲወጣ ሲወጣ ሲወጣ ቀጥ ቀጥ ቀጥ ቀጥ ቀጥ ቀጥ ቀጥ እያለ ይቆማል ያ ነው ፐርም ማለት እሺ ሪላክሰር በዚህ ሀገር ማለት ነው እሱንም አንቺ እየታውቀው ውዴ መጀመሪያ ፐርምንት ትወቀው እንጂ ፐርምንት ትወቀውና ወደኛ ትመጣለች ፐርምን ሳታውቁ ውዴ

እንደውም በጣም ረጅም ሳነው ትናንትና የተኛሁት ጥፍሬ፣ ጋይስ እየወጣ ነው እንጂ ይሉ ምን ትላላችሁ? አንድ ሳምንት ላቆየው። አንድ አይነት እኮ ነው ከእግሬ ጥፍር ጋ የተሰራሁትኝ፣ እንዲ ላሳያቸው። እግሬ ፈጫጭ ደግሞ ዳቦ እንዳታዩ እናንተ፣ እኮ ባለጌ ናቸው። ጋይስ፣ ጥፍሬ እና እግሬን አንድ አይነት ነው የተሰራው። አንድ አይነት ነበረ፣ ግን የእግሬን አሁን አሁን እንትን አልነካውም። ሁለት ሳምንት ይቀመጥ እግሬ ምንም አይሆንም። የእጄ ግን የእጄ ግን እየወጣ ነው ያለው። ሲወጣ ደግሞ ያልወድም። አንድ ሰው ሲወጣ ይወደድ። አባዝም በይ። ልትሞት ነው እንዴ? ሹዋ ይወጥ እዚህ ውስጥ ነው ያለችው። ልትሞቺ ነው እንዴ? ዴ አቴንሽን። እቺ ራስ ሌላ ኦርደር ናት። አቴንሽን፣ ሲገርም ሄበን ዴ ስማም። የቲክቶክ ደግሞ አቴንሽን የተራቡ ሰው ሲገርመኝ። አንቺን መጣሽ እንትን እያመማት እንዲያው። እሺ ምን ልስጣት? እሺ ምግብ አትስጫት አላችኝ። ዳይት ላይ አድርጋ ትሉኛላችሁ። እሺ ምን ልስጣት? ምግብ አልሰጣት ውሃ ልስጣት? ውሃ ላጠጣት? አሟት ነው። ነገ ጠዋት ቀጠሮ አላት። ሄበል ማማ፣ ወይኔኔ የሆን ነገር ከሆነች አለቅሳለሁ። ድብል ነው ብዬ እውነት በጣም ነው ማዝነው። ድብ ይሰበርብኛል። እሺ፣ እሺ መጣ። በቃ ሉጣ አላት ሉጣ አላት እያስ ሉጣ አማርያምን እኔ ውሻዬን እንትን ልበል። ነገ እናንተ ና ጆሮሽ ምን ሆነ? ጆሮዬ ወዴ ጆሮማ እች ዝች ላይ ቆይ እስኪ እንትናን ቴክስት አድርጌላታል። ምትመልሰውን ስማ እዝች ላይ ማድረግ ፈልጋለሁ፣ ግን አሞኛል አሞኛል። አንድ ጆሮዬ ድሮ እዚህ ጋር አበስ ነበረብኝ እዚህ ውስጥ እና እዚህ አንድ እዚህ ጋር መበሳት ፈልጋለሁ አንድ በቃ ሉጣ